ወዳጃችን የዓለማችን ውዱ ሚጥሚጣ በኪሎ ስንት እንደሚሸጥ ሰምተዋል? ቆይ ከዋጋው በፊት ስሙን እንንገሮት። ፈረንጆቹ ዘአጂ ቻራፒታ ሲሉ የሚጠሩት ሚጥሚጣ ነው። ራሱ ሚጥሚጣው ብቻ ሳይሆን ዋጋው ራሱ የማይቀመስ ሆኖ ከወደ ደቡብ አሜሪካ ሀገረ ፔሩ አካባቢ ብቅ ያለው የዚህ ሚጥሚጣ አንዱ ኪሎ ዋጋው ስንት መሰሎት? ታዲያ እንዲያው እንደ ነገሩ በዕለቱ የምንዛሪ ዋጋ አጠጋግተን ካሰላ ነው ከ550 ሺ ብር በላይ ነው። አዎ አንዱን ኪሎ የአጂ ቻራፒታ ሚጥሚጣ መሸመት ካሻዎት በኪስዎት ከግማሽ ሚሊየን ብር በላይ አጭቀው ይዘው ነው ወደ ጉሊት ማቅናት ያለበት የሚሉት ኦዲቲ ሴንትራል ድረገጽ ነው። ወትሮም ቢሆን ከወደሉ ቃሪያ ይልቅ አካሏ አንስ ቅጭጭ ብላ የምትፈጠረው ደቃቃ የቃሪያ ዘር ሚጥሚጣ የማንገብገብ አቅሟ ወደር የሌለው እንደሆነ የሚታወቅ ቢሆንም፣ በተፈጥሮው የአደንጓሬ ፍሬ የሚያክለው አጂ ቻራፒታ ሚጥሚጣ ደግሞ እንደ መጠኑ ማነት ሳይሆን በማቃጠል አቅሙም ሆነ በሚቆረጥለት የመሸጫ ዋጋ አንድም የሚያስከነዳው የቃሪያ ዘር እንደማይገኝ ያስመሰከረ የተክል አይነት ነው። በሃገረ ፔሩ ጫካዎች ውስጥ የሚበቅለው አጂ ቻራፒታ የዱር ሚጥሚጣ በሚል ቅጽል ስሙ አሁን አሁን ዝናው እየናኘ መጥቶ ወደ ገበያ ብቅ ማለት የጀመረው ይሄ ሚጥሚጣ ምግቦችን የማጣፈጥ ብቃቱ እልል የተባለለት እንደሆነም ነው የቀመሱት የሚመሰክሩለት። በምዕራባውያን ሀገራት ዘንድ እውቅናውን ብዛም የሆነው አጂቻራፒታ የቃሪያ ዘር ጠበብቶች ዘንድና ባለ አምስት ኮከብ ምግብ ቤቶች ነው አብዛኛውን ጊዜ መገኛውን የሚያደርገው። ማንም እንደ ልቡ እየዘገነ ሲለው በጥሬው ሲፈልግ አስፈጭቶ እንዲሰለቅጠው የማይፈቅደው አጂቻራፒታ እንዲህ ራሱን ከብዙሃኑ ማግለሉ በሁለት ምክንያት ነው። አንደኛው ምክንያት ከሀገር ፔሩ ውጪ እሱን ማግኘት አለመቻል ሲሆን ሁለተኛው ደግሞ ፍሬውን ገዝቼ ማሳይ ላይ ይዘራዋለሁ ቢሉና ፍሬውን የሚሸጥልዎት ቢያገኙ እንኳ አንዱን ኪሎ ለመግዛት 25000 ዶላር ከግማሽ ሚሊዮን ብር በላይ ማለት ነው የሚጠይቁዎት መሆኑ ምን ነው ባይበላ ጥንቅር ብሎ ቢቀርስ ያስብሎታል። የቃሪያ ዘሮች እናት የሚል ማዕረግ ስም የተቸረው አጂ ቻራፒታ አይቀመሰነቱ በዋጋው ብቻም ምን እንዳይመስልዎት የሚጥሚጣዎችን የማንገብገብ መጠን በሚለካው መሳሪያ ከ30000 እስከ 50000 የሚለካው የማቃጠል ብቃቱም ሌላው የማይቀመስ የሆነበት ምክንያት ነው። ሃላፒኖ ከሚባሉት ና ብዙዎች ዘንድ ከሚታወቁት የሚጥሚጣ አይነቶች ከ4 እስከ 20 እጥፍ የማቃጠል ኃይል ነው ያለው። ማለትም በቃፍም ጎርሶ እንደማላመጥ በሉት አጂ ቻራፒታን መብላት። የነ ሚጥሚጣ ማንገብገብ መጠን መለኪያ ስኮልቪል እንደሚባል ከዚህ ቀደም ነግረኖት እንደነበር ልብ ይሏል። እናማ አጂ ቻራፒታን ልቅመስ ቢሉ ምላሶት ብቻ አይደለም ኪሶትም ጭምር ነው የሚንገበገበው። ወዳጃችን ስንት የቤት ቀዳዳን መሸፈን የሚችል ግማሽ ሚሊየን ብር ለአንድ ኪሎ ሚጥሚጣ ለዛውም ደግሞ በልቶ ለመቃጠል የሆነ ሶነና የብዙ ሺህ እጽዋቶች መገኛ የሆነችው ሀገራችን ብትፈተሽ ምን ምናልባትም በአንዱ ጉያው ስር አጂ ቻራፒታን ሸጉጣ መገኘቱ አይቀርም እና፣ ይሄንን በኪሎ ከግማሽ ሚሊዮን ብር በላይ የሚሸጥ ሚጥሚጣ የማምረቱ ጉዳይ አዋጪ ስለሚሆን ፈላልጉት የሚል መልእክት አለን። አደራ ታዲያ መቅመሱ ጉዳት ሊያስከትል ስለሚችል መጠንቀቆትን እንዳይዘነጉ።